የአንድ ሰው ሙስሊም ሆነ ማለት ሰለመ ማለት እጁን ለአላህ ሰጠ ማለት ነው። ባጭሩ ኢስቲስላም ማለት ነው። አል ኢስቲስላሙ ሊላህ ለአላህ እጅ መስጠት ማለት ነው። በቃ እጅ ሰጠህ ማለት ለአላህ። ከአላህ ውጪ ላለ ነገር አትሰግድም፣ አታመልክም፣ ዞር ብለህ አታይም ማለት ነው። በቃ ምንድን ነው አላህን በብቸኝነት ስትገዛ የዛን አንተ ሰለም ክትባላለ አንተ ሙስሊም ነህ የዛን ገዜ። ስለዚህ የዚህ የሰው ልጅ ሁሉ

የፈጠረባትን ሃይማኖት ያችን ያዟት እያለ አላህ ይናገራል። ምንድን ነው ያ ሃይማኖት ሲባል ነቢያችን ሰለላሁ ዐለይሂ ወሰለም በሳይ አልቡኻሪ አርባ ሰባት ሰባ አምስት ላይ እንዲህ አሉ። ማ ሚን መውሉድን ኢላ ዩለዱ ላ ልፊጥራ፣ አንድም የለም የሚወለድ ከተወለደ ግን ላ ፊጥራ በፊጥራ ላይ በእስልምና ላይ ቢወለድ እንጂ በዚህ ለአንዱ አምላክ ብቻ እስቲስላም በማድረግ ለአንዱ አምላክ ብቻ የመገዛትን አይዲኦሎጂ ይዞ እንጂ አይወለድም። ባይሆን ፈአበዋሁ ዩሀዊዳን አው ዩነስራን አው ዩመጅሳን ይሄ እናትና አባቱ ወይ እሳት አምላክ ያረጉታል፣ አሊያም ምን ያደርጉታል? ክርስቲያን ያረጉታል፣ አለዛ ደግሞ አይሁዳዊ ያረጉታል በማለት ነቢያችን ሰለላሁ ዐለይሂ ወሰለም ተናገሩ ማለት ነው። ስለዚህ ይሄንን የሃይማኖት እይታ ይዘው የመጡ ነቢያቶች በአጠቃላይ ሲሰብኩ የነበረው በአጠቃላይ ይህንን ነበረ። ለምሳሌ አላህ በሱረቱ ልአንቢያ

ስለዚህ ነቢያት ሁሉ ሲላኩ ይነ ለዛ ነው። አላህ በሌላ ቦታ ላይም ከዛ ውጭ ያለ ከአላህ ውጭ ያለን በአጠቃላይ ጣዖት አድርጎ ያሳየናል። ምን አለ? በሱረቱ ናህል ምዕራፍ አስራ ስድስት ቁጥር ሰላሳ ስድስት ላይ ወለቀደ በዕትና ፊ ኩል ኡመት ረሱላ። በእርግጥም በህዝቦች ሁሉ ላይ ነቢያት ልክ ያለው አለ መልእክተኞች ልክ ያለው ለምን? አን ዕቡዱ ላሃ ወጅተኒቡ ጣሁት አላህን በብቸኝነት ተገዙ በብቸኝነት ከሱ ጋር ሰው አታርጉ ከእሱ ጋር ጣዖት አታርጉ ከእሱ ጋር እንጨት አታርጉ ከእሱ ጋር እንስሳ አታርጉ ላማ አታርጉ ምንንም ነገር አታርጉ ወጅተኒ ቡጣሁት ጣዖታት ራቁ ማለት ተናገረ ስለዚህ ከአላህ ውጭ ያለን ነገር በአጠቃላይ ነቢያት የሰበኩት ምንድን ነው ጣዖት ናቸው እኔም በብቸኝነት ተገዙኝ የሚል እንጂ ከዛ ውጭ አንድም ነቢይ እንዲህ አይነት መልእክት ይዞ አለመምጣቱን ትመለከታለህ ማለት ነው። እዛ ነው ነቢያት ሁሉ ሙስሊሞች ነበሩ ብለን እኛ የምናምነው። ሁሉም ነቢያት ለምሳሌ አንዳንድ ምሳሌዎች እየጠቀስኩ ሄደና ኢንሻላህ ለሁሉም ትምህርት ይሆናል። ዘጠኝ መቶ ምናመሰዋለ ትንሽ አሳጥሬ ይነግራለሁ። ለምሳሌ በሱረት ዩኑስ ምዕራፍ አስር ቁጥር ሰማኒያ አራት ላይ ሙሳ እንዲህ በማለት ይናገራል። ወቃለ ሙሳ ያ ቀውሚ ሙሳም አለ ህዝቦቼ ሆያለ ኢንኩንቱም አመንቱም ቢላህ በአላህ አምናችሁ እንደሆነ አለይህ ተወከሉ በሱ ተመኩ በሱ ብቻ ኢንኩንቱም ሙስሊሚን ሙስሊሞች የሆናችሁ እንደሆነ አለ። ሙስሊሞች ከሆናችሁ በሱ ብቻ ተመኩ አለ። ኑህም ዓለይሂ ሰላም በሱረቱ ዩኑስ ምዕራፍ አስር እዛው ላይ ቁጥር ሰባ ሁለት ላይ ፈኢንተወለይቱም፣ ህዝቦቼ ሆይ እንዲህ መክሬያችሁ፣ እንዲህ ዳዋ አድርጌላችሁ፣ እንዲህ ጠርቻችሁ ወደ አላህ፣ እንግዲያውስ እምቢ ካላችሁ፣ ፈማ ሰአልቱኩም ሚን አጅር እኔ ከናንተ ምንዳንፈላጊ አይደለሁም ምንም አይነት ምንዳን አልፈለግም። ኢንአጀሪየ ኢላ ዓለ አላህ የእኔ ምንዳ ከአላህ እንጂ ሌላ አይደለም። ወኡሚርቱ አን አኩነ ሚን አልሙስሊሚን አለሱ እኔም ከሙስሊሞች እንደሆን ታዝዣለውና በማለት ይናገራል ማለት ነው። አባታችን የምንለው ሁላችንም አባታችን ኢብራሂም ዐለይሂ ሰላም የነቢያቶች አባት እንግዲህ ተብሎ የሚጠራው ምንድን ነበር ብለን ስንል፣ አላህ በሱረቱ አልበቀራ ምዕራፍ ሁለት ቁጥር መቶ ሰላሳ አንድ ጀምሮ እንዲህ ይለናል። ኢዝ ቃለ ለሁ ረብሁ አስሊም ጌታውን ባለው ጊዜ ስለም ባለው ጊዜ የነበረውን ጉዳይ አስታውሳ አንተ ሙሐመድ ሆይ ሰለላሁ ዐለይሂ ወሰለም ቃለ ብሎም አለ ኢብራሂም አስለምቱ ሊረቢ ልዓለሚን ለአለማቱ ጌታ ላአላ ሰልም ያለው በማለት ተናገረ። ወወሳ ቢሃ ኢብራሂሙ በኒህ ኢብራሂምም ልጆቹን አስጠነቀቀ በዚሁ ወያዕቁብ ያዕቁብም እንደዚሁ ያዕቁብ ምን አለ? ከዛ ያ በኒየ እናንተ ልጆቼ ሆይ ኢነላሃ አስጠፋ ለኩም ዲን አላህ ለእናንተ ሃይማኖትን መረጠላችሁ። ፈላ ተሙቱን ኢላ ወአንቱም ሙስሊሙን፣ እናንተ ሙስሊሞች ሆናችሁ እንጂ አትሙቱ በማለት ይናገራል። ቀጠለ፣ አምኩንቱም ሹሃዳ ለመሆኑ እናንተ ምስክር ነበራችሁን? ኢዝ ሀደረ ያዕቁብ አልሞት፣ ያዕቁብ ሞት አፋፍ ላይ በደረሰ ጊዜ ምን አለ ያቆብ? ኢዝ ቃለ ሊበኒሂ ለልጆችም ማላቸው፣ ማታዕቡዱነ ሚን ባዕዲ ከኔ በኋላ ምንድን ነው መታመልኩት? ቃሉ ብለውም አሉ ልጆቹ ናዕቡዱ ኢላሃከ ወኢላሀ አባኢከ ኢብራሂም የአንተን አምላክና የአባትህን የያዕቆብን ማለት ነው፣ የአንተን አምላክና የአባትህን የኢብራሂምን፣ ወእስማዒል የእስማኢለንም፣ ወእስሐቅ የእስሐቅንም አምላክ ኢላሃን ዋሒደን አንዱን አምላክ ብቻ እናመልካለን፣ ወናሕኑ ለሁ ሙስሊሙን እኛም ለሱ ሙስሊሞችንን ታዛዦችንን በማለት የተናገሩትን አስታውስ በማለት የኢብራሂም እንዲሁም የኢብራሂም ልጅ ኢስሐቅ የኢብራሂም ልጅ ኢስማኤል የያዕቆብ ልጆች ሁሉም አስራ ሁለቱም ነገድ በአጠቃላይ ሙስሊሞች እንደነበሩ በግልጽ የነገረን ነገር ያሳየናል ማለት ነው። ለዛ ነው የኢየሱስንም ጉዳይ አስመልክቶ አጠር አድርጌ ኢንሻላህ እመጣለሁ ወደ ፖይንቴ። ኢየሱስ ራሱ ሙስሊም እንደነበር ቁርአን ይነግረናል። በሱረቱ አልዕምራን ምዕራፍ ሶስት ቁጥር ሃምሳ ሁለት ላይ ፈለማ አሐሳ ዒሳ ሚንሁም አልኩፍር ኢየሱስም ክህደት በተሰማው ጊዜ ከሰዎቹ ከህዝቦቹ ማለት ነው። ቃለ መን አንሳሪ ኢላላህ ወደ አላህ ረዳቴ ማን ነው ብሎ በተጠራ ጊዜ የነበረውን አስታውስ። ቃለ ልሐዋርዩን ሐዋርያትም ምናሉ ምን አሉ ናህኑ አንሳሩላ እኛ የአላህን ሃይማኖት ከፍ ለማድረግ ረዳቶች ነን በማለት ተናገሩ። አመና ቢላህ በአላህም አምነናል ወሽሀድ ቢአና ሙስሊሙን እኛም ሙስሊሞች መሆናችንን መስክር አሉት ማለት ነው። ኢየሱስ ሳ አለ ሰላምን ማለት ነው። ስለዚህ ዒሳ አለ ሰላምም ሙሳ አለ ሰላምም ሐዋርያትም ኢብራሂምም አስራ ሁለቱ ነገሮች ውስጥ የመጡ ነቢያት በአጠቃላይ ሙሉ እነ ኖህ እነዚህ ሁሉ ሙስሊሞች መሆናቸውን አላህ በቁርአን ላይ ነግሮናል ማለት ነው። ስለዚህ ታዲያ እንግዲያውስ እነዚህ ሁሉ ሙስሊም ከሆኑ ታዲያ አላህ ምን አለ በቁርአን ላይ ሲናገር በሱረቱ ልማይዳ ምዕራፍ አምስት ቁጥር ሶስት ላይ አልየውመ አክመልቱ ለኩም ዲነኩም ዛሬ ሃይማኖታችሁ ሞላሁላችኋል። ወአትምምቱ ዐለይኩም ኒዕመቲ ዛሬ የጸጋይንም በእናንተ ላይ ሞላሁኛል። ወረዲቱ ለኩም ልእስላም ዲና ከሃይማኖትም እስልምና ለእናንተ መረጥኩላችሁ ማለት አላ ይናገራል። የአላህ ምርጫ ነው እስልምና የጌታችን የአላህ ምርጫ ነው። ለዛ ነው ምን አለ። በሱረቱ ልምራን ምራፍ ሶስት ቁጥር አስራ ዘጠኝ ላይ ኢነ ዲና ንድ አላህ ልእስላም ሃይማኖት እውቅና ያለው ሃይማኖት ካለ አላህ ዘንድ እስልምና ብቻ ነው አለ። ከዚህ ውጭ የፈለገስ ወመን የብተغ غይረ ልስላም ዲነን አለ በዛ በሱረቱ ምራ ሶስት ቁጥር ሰማኒያ አምስት ላይ ከእስልምና ውጭ ሌላ ሃይማኖትን እንፈልጋለው ያለ ፈለን ዩቅበለ ሚን ለሱ ተቀባይነት የለውም አለ። ወሁወ ፊ ልአረት ሚን አልካስሪን እሱም በመጨረሻው ዓለም ላይ ከከሳሪዎች ይሆናል፣ ከከሳሪዎች ይሆናል አመዳፋሽ ይሆናል። አላህ ሱብሓነሁ ወተዓላ። ስለዚህ በአጭሩ ምንድን ነው ነቢያት በአጠቃላይ ሲሰብኩት የነበረው ምርጥ አላህ ዘንድ እውቅና ያለው ሃይማኖት ካለ እስልምና ብቻ ነው ማለት ነው። አንድ ኮንሴፕት ልንገረና ኢንሻላህ ሌሎቹም ይሄዱበታል ማለት ነው። እዚህ ኮንሴፕት ላይ ስንመጣ አንድ ጊዜ እዚህ ኮንሴፕት ላይ ስንመጣ አንድ ተውሂድ የሚባል አስተምሯል። ተውሂድ ማለት ምን ማለት መሰለ? አጭርና የማያወላዳ ግርግር የሌለው አስተምሮ። እሱም ምንድነው? አንድ አምላክም እሱን ብቻ ማምለክ ማለት ብቸኛ፣ በቃ ያለው ነው ተውሂድ። አንድ ማድረግ ማለት ምንድነው? በቋንቋ ደረጃ ምንድነው ማለት? ሁወ ጃሉ ሸይን ዋሂድ የሆነ ነገር አንድ ማድረግ ማለት ነጠላ ማድረግ ማለት። በሃይማኖታዊ ፍቺው ደግሞ ምን ይባላል? አላህ በጌትነቱ ብቸኛ ነው ማለት ጌትነቱ ብቻ። ጌትነቱ ሲባል ምንድን ነው? በጌትነቱ ማለት እኔና አንተን የሚያበላን የሚያጠጣን ከሰማይ ዝናብ የሚያዘንብልን ዓለምን የሚያስተናብር ነገራቶችን ያለማንም ጭማሪ በጌትነቱ ገዢ የሆነ አንድ አምላክ ብቸኛ መኖሩን ማመን ማለት ነው። ሁለተኛ በተመላኪነቱ ብቸኛ ነው፣ ከሱ ጋር ሌላ አጋር የለም። በተመላኪነቱ ብቸኛ ነው ስንልም እንዲሁ ምንድን ነው ማለት ነው ከሱ ጋር? ሰው አይመለክም፣ ለምሳሌ ኢየሱስ አይመለክም ከሱ ጋር ኢየሱስ ሰው ስለሆነ ዮሐንስ ወንጌል ምዕራፍ ስምንት ቁጥር አርባ ላይ እኔ ሰው ነኝ ብሏል። በባይብልም በትመጣ በቁርአን ላይ በትመጣ ደግሞ ኢኒ አብዱላሂ አታኒየል ኪታበ ወጀዐለኒ ነቢያ አለ። እኔ አላህ ባሪያ ነኝ አለ፣ መጽሐፍን ሰጥቶኛል፣ ሰውም ምንድን ነው ነቢይም አድርጎ ልኮኛል ይላል። ስለዚህ ኢየሱስ የተፈጠረ ፍጡር መሆኑን ይናገራል እራሱ ቁርአን

ያለ ወንድ ማ ያለ ሴት ከወንድ ብቻ ሄዋንን ፈጠረ። ከዛ እናንተን ከሴትና ከወንድ ፈጠረ ፈጠለና የሄዋን ተቃራኒ ያለ ሴት ያለ ወንድ ከሴት ብቻ ፈጠረ። ምንድነው የሚገርማችሁ አለ የኢየሱስ ጉዳይ እንደ አዳም ቢጤ ነው። ሌላ ነገር የለውም። አላህ ሁና ሆነ። እንደውም ምን አለች ማርያም ስትናገር ቃለት እና የኮኑ ሊወለድ እንዴት ልጅ ይኖረኛል አለች።

ለአላህ ልጅ ሊኖረው የተገባ አይደለም። ኢየሱስ ምንድን ነው ከተባለ የአላህ መልእክተኛ ብቻና ብቻ ነው። ነብይ ነው። በቃ የአላህ ባሪያ ነው። ይበላ ይጠጣ የነበረ ነው። ስለዚህ ስታመልክ አላህን በብቸኝነት ታመልካለህ እንጂ ከአላህ ጋር ሰውን ጨምረ፣ ባሪያን ጨምረ፣ የአላህን መልእክተኞችን ጨምረህ ማምለክ አይቻልም ማለት ነው። በእስልምና በተመላኪነቱ ብቸኛ ነው ሲባል የምትለምነው አንድ አምላክን ብቻ ነው። የምትሰግደው ለአንድ አምላክ ብቻ ነው። የምትጠራው አንድ አምላክን ብቻ ነው። የትኛውንም የአምልኮ ስነስርዓት፣ የምትሰዋውም የምትሳለውም ለእሱ ብቻና ብቻ ነው። ይህንን ስታረግ እንግዲያውስ በአምልኮ ብቸኛ ያረከው ማለት ነው። ተውሒድ የሚባለው ሊሟላ ነው። ከዛ ደግሞ በስምና በባህርያቶች አላህ ለይሰ ከሚትልህ ሸይኡን ወሁወ ሰሚዑ ልበሲር አለ አላህ እሱን የሚመስል አንድም የለም ማለት በቃ ግን እሱ ሁሉን ሰሚና ተመልካች ነው አለ። ስለዚህ አላህ እሱን የሚመስል አንድ ከሌለ ለምሳሌ በባህሪው አራህማን ይባላል። በጣም የሚገርም ስም አለው፣ ባህሪውም ነው ራህማን። እጅግ በጣም ሩህሩህ ማለት ነው አራህማን ማለት ነው። አራሒም እጅግ በጣም አዛኝ ማለት ነው። እነዚህ ሁለቱ ስሞቹ ከሱ ባህርያት ጋር የተቆራኙ ስለሆኑ ለእሱ ብቻ የተገቡ ስሞች መሆናቸውን እናዘልቃለን። የሰው ልጅ አንድ ስም ሊኖረው ይችላል፣ ግን ስሙ ማንነቱን አይወክልም? ምንነቱንም አይወክልም። አላህ ግን በባህሪው ቸር ስለሆነ እሱ ብቻ ቸር ይባላል። ተግባማ ባይብል ላይ ብትሄድ ግን ስለምን ቸር ትለኛለህ ከአንዱ ከአምላክ በቀር ቸር ማንም የለም ይላል። ሶ አንዱ አምላክ ኩሩ ነው። በኩሩነቱ ላይ ውርደት የለበትም፣ አይሸማቀቅም። እኔ ቸር ነኝ ከማለት የሚሸማቀቅ ጌታ የለንም እኛ ስለዚህ ይህንን አንዱን አምላክ በስሙ በባህሪያቱ ምን ማድረግ ነው ማጽደቅ ለምሳሌ አላህ ኢነላሀ ላ የናም ወላ የንበጊ ለሁ አን የናም አለ አላህ አይተኛም ለሱ መተኛትም የተገባው አይደለም አሉ ነቢያችን ሰለላሁ ዐለይሂ ወሰለም አሁ እንዴት ይተኛል አላህ ባህሪው አይደለም አላህ ልጅ መያዝ ለሱ የተገባ አይደለም ታዲያስ አላህ በባህሪው ልጅ አይወልድም አይወለድም